እንደምን ከረማችሁ ዩቱብ ተመልካቾቼ፣ እኳን በሰላም ወደ ኩ ወርልድ ኩ መጣችሁ። ናኒ ነኝ። ዛሬ ደግሞ ላሳያችሁ የፈለግኩት በርበሬ በጣም ሲያቃጥላችሁ ድል ስታደርጉት ቀዝቀዝ ይላል እና አሁን እኔ የመጣልኝ በርበሬ በጣም ያቃጥላል፣ ግን ሁሉም ቅመም አለው በጣም የተስተካከለ በርበሬ ነው፣ ግን ማቃጠሉን አልተወ እና ስጠይቅ ለምን ያቃጥላል ብዬ ስል ዘር አለው የሚያቃጥልና የማያቃጥል አሉ። እንግዲህ በአጋጣሚ ያዘጋጀችልኝ እህቴ ነች፣ አላወቀችውም ማለት ነው። ስለዚህ አሁን እኔ ምንድን ነው ማረጋው ቅመም ቅመም በቂ በጣም አለው ግን እጨምርበታለሁ በትንሹ እና በፈላ ውሃ ልክ እንደገንፎ በደንብ አድርጌ ያሻዋለሁ ማለት ነው። የምጨምረው መጀመሪያ አሁን ውሃዬን ነው። ውሃ አንዴ የፈላ ውሃ ነው። ይሄው የፈላው ውሃ በዝንጅብል የፈላ ነው። ቀጥዬ ደግሞ ዘይት አደርጋለሁኝ ዘይት ያስፈልገዋል። ኮረሪማ ሁሉም ስላለው እኔ መጨመሪያ ነው ማረገው ኮረሪማ። ይሄው አንድ ማንኪያ ጥቁር አዝሙድ አንድ ማንኪያ እንደ በርበሬም እንዲሁ አንድ ማንኪያ አደርጋለሁ። ከዛ ደግሞ ፈጫለኝ ይኸው አደርጋለሁ። ከዛ በዚህ አደባልቀዋለሁ ማለት ነው። መጀመሪያ ከበርበሬው ጋር ሳላደባልቅ የገቡትን ቅመሞች በሙሉ በዚህ መልክ አደባልቀዋል። እንዲገናኙ ጨው ብዙ አለው። እኔ ጨው ማድረግ አልፈልግም፣ ምክንያቱም በጣም ያቃጥላል። ጨውም በብዛት አለው። ወጤም ውስጥ ጨው ስለማላደርግ በቂም ስላለው ብዙ አላደርግም። አሁን እንግዲህ ይኸው ሟምቷል። ሁሉም ቅመሞች ቀስ እያልኩ አገናኛለሁ ማለት ነው። እንደዚህ እያፈረስኩኝ እንደዚች እንደዚች ውሃ ስለሚያሰኝ ውሃ ጨምራለሁ። የፈላውን ውሃ ሳየው ትንሽን ዘይት የሚፈልግ ይመስለኛል። በዚህ አይነት እንግዲህ ይሄን ያፈረስኩ ቀስ እያልኩ አገናኛለሁ። ውሃ ግን እያየን የፈላውን ውሃ እናደርጋለን ማለት ነው። ይሄው አሁን ውሃ ሞር ፈልጋለሁ። ምክንያቱም ጥግ ጥጉ እንደምታዩት በርበሬ ስላለይ ውሃ አሁንም የፈላ ውሃ ነው የምናደርገው። ቆንጆ ሆኖ ተብላልቷል ታሽቸዋለሁ በደንብ አንድ ነገር ግን ረስቼ ሮዝሜሪ ወይም የስጋ መጥበሻ ሳላረግ ቀረው አሁን እንዲህ በጎን ትንሽ አደርግና ትንሽ ከዚህ ከፈላ ውሃ አድርጌ እሱን አሟሙቼ እንደገና አሸዋለሁ ማለት ነው ለማንኛውም ከዚህ በላይ ብዙ ውሃ ካረኩ ስለሚገጥምብኝ አላደርግም አሁን ሟምቷል ቀስ እያልኩ እንዲያረኩ አገናኘዋለሁ። ይገናኛል፣ አገናኘሁት። ይሄ ደግሞ ማገናኛ እንዴት ቆንጆ መሰላችሁ! ከአማዞን ላይ ነው የገዛሁት። ምንም ዱቄት ሁሉ እንጀራ ሁሉ ስታጋግሩ ለመጀመሪያ ጊዜ ለማገናኘት ዱቄቱን ከውሃው ጋርና ለማሸት በደንብ ታሻለች። አጭርም ብትሆን ማለት ነው እና በዚህ መልኩ ይሄው ተዘጋጅቷል። ቁጭ ብቻ አደርግና ትንሽ ደግሞ ዘይት ላዩ ላይ ፈሰስ ብታደርጉበት፣ በቃ ምንድነው ዘይት አያሻግትም። እንዲህ ሲደረግ ይባላል። እንዲህ ማድረግ ትችላላችሁ። እንዲች እንዲች እንዲች፣ ያምራል እና ይጠብቀዋልም ከመሻገት ምንም አይሆንም። የጠርሙስ ዕቃ ደግሞ ቢኖር የጠርሙስ ዕቃ ውስጥ ብታረጉት ሞር ቆንጆ ነው። እኔ ግን በዚሁ አቆየዋለሁኝ፣ እና ለረዥም ጊዜ ከሁለት ወር በላይ ምናምን ሊቆይ ይችላል። ይሄን ይመስላል የዛሬ ዝግጅት። እንግዲህ ከወደዳችሁ ታይወክ እንደምትወዱትም ነው ሰብስክራይብ አርጉ፣ ሼር አርጉ፣ ኮሜንት ጻፉ። ሌላም የምትፈልጉት ነገር ካለ በኮሜንት ላይ ብጽፉልኝ ተዘጋጅቼ ልመጣ እችላለሁ። መልካም ጊዜ። ሀገራችንን ሰላም ያርግልን። የሚመጣውን በዓል የተባረከ የጤና፣ የፍቅር፣ የአንድነት ያርግልን። ሰላም ሆኖልኝ።